በሕይወት ጅማሪያችን ገና በለጋ እድሜያችን የኔታን ያደከምንበት እኛም የተቸገርንበት የፊደል ገበታ። ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቼ ብሎም የሰርዶ ቲዩቶሪያል ቲዩብ ተከታታዮች፣ በዚህ ቪዲዮዬ የአማርኛ ቋንቋ ፊደላትን አንድ ባንድ እንመለከታለን። የአማርኛ ቋንቋ በውስጡ ሰላሳ አራት ፊደላትን ይዞ እናገኛለን። ምን ማለት ነው? ሞክሸ ፊደላትን በምንዋጣበት ጊዜ ደግሞ ሀያ ሰባት ይሆናሉ። እንግዲህ ሞክሸ ፊደላት የምንላቸው የሃ ሞክሸ ፊደላት አሉ፣ የአ ሞክሸ ፊደላት አሉ። እንዲሁም የፀ ሞክሸ ፊደላት አሉ። ነገር ግን እነዚህ ሞክሸ ፊደላት በቋንቋው ውስጥ የራሳቸው የሆነ ትርጉም ስላላቸው ሰላሳ አራቱን አንድ ባንድ ልንመለከት ይገባል። መልካም እንግዲህ የቋንቋ ጅማሬ ድምፅ እንደመሆኑ መጠን እነዚህን ፊደላት እንዴት አድርገን ነው የምንጠራቸው የሚለውን አንድ በአንድ እንመለከታለን። ከኔ ጋር ተሆኑ ዘንድ በአክብሮት እጋብዛለሁ። መልካም ጊዜ። ስለዚህ የመጀመሪያውን ፊደል ማለትም በፊደል ገበታ ውስጥ ያለውን ስንመለከት ሀ ፊደል ነው። ስለዚህ ይህንን ፊደል እስኪ አብረን ወደ መጥራት እናመራለን። በተለይ ውጭ ሀገር የምትገኙ ቤተሰቦቼ ልጆቻችሁን እንዴት አድርጋችሁ ፊደላትን ማስተማር እንዳለባችሁ ስለሚጠቅም በአትኩሮት ትከታተሉ ዘንድ እንሆ በድጋሚ እጋብዛለሁ ከኔ ጋር አብራችሁ

ሆ መልካም። በሁለተኛ ደረጃ ያለውን ፊደል አብረን ደግሞ እንጠራለን። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ሌ ሎ ሎ መልካም፣ ከኔ ጋር ናችሁ። ጥሩ። አሁን ደግሞ የሐሌታዋ ሞክሸ ፊደል ሊሆነውን ሐመርኋን አብረን እንጠራለን። ሃ ሃ ሁ

ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። በጣም ጥሩ። አሁን ቀጣዩ ፊደል ረ የሚለው ፊደል ነው። እርሱን ደግሞ አብረን እናነባለን። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ በጣም ጥሩ። አሁን ደግሞ ለዛሬው ለመጨረሻ ጊዜ ያዘጋጀውላችሁን ፊደልን አብረን እንጠራለን። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ በጣም ጥሩ። ልጆች አሁን እዚህ ጋር የመጀመሪያው ረድፍ ላይ ያሉት እነዚህ የመጀመሪያዎች ፊደል እነዚህ ናቸው። በሁለተኛ ደረጃ ያሉትን ደግሞ ጎናቸው ላይ ሁሉም ጋር ምን እናገኛለን? ቅጥያ እናገኝባቸዋል። ሁ የምትል ዋጋ ቅጥያለች፣ ሉ ቅጥያለች። ሁ ቅጥያ አለች ሙ ቅጥያ አላት ሱ ቅጥያ አላት ሩ ቅጥያ አላት ሹ ቅጥያ አላት። ስለዚህ በሁለተኛው ረድፍ ላይ የምናገኛቸው እነዚህ ፊደላት ከጎናቸው ላይ ምን አለ? ቅጥያ አለባቸው ማለት ነው። ሶስተኛው ረድፍ ላይ የምናገኛቸው ደግሞ እግራቸው ላይ ከታችኛው እግራቸው ላይ ምን ቅጥያ እናገኛለን? ቅጥያዎችን እናገኛለን። ለምሳሌ ሂ ሊ ሂ ሚ ሲ ሺ ሺ። ስለዚህ በሶስተኛው ደረጃ ላይ ያሉት ደግሞ ወይም በሶስተኛው ረድፍ ላይ ያሉት እነሱ ጋር ደግሞ እግራቸው ላይ እናገኛለን ቅጥያዎች እናገኛለን ማለት ነው። በአራተኛ ደረጃ ላይ የምናገኛቸው ደግሞ ፊደላት አንካሳ ፊደላት ናቸው። አንካሳ ሃ፣ ላ፣ ሐ፣ ማ፣ ሳ፣ ራ፣ ሻ የሚያነክሱ ፊደላት ማለት ናቸው። በአምስተኛ ደረጃ ላይ የምናገኛቸው ፊደላት ደግሞ ምንድን ናቸው? ከጎናቸው ላይ ምን እናገኛለን? ቀለበት እናገኛለን። ሄ ሌ ሄ ሜ ሴ ሬ ሼ እያለ ቅጥያ እግራቸው ላይ ቅጥያ እናገኝባቸዋለን ማለት ነው። በመጨረሻ ላይ የምናገኛቸው ፊደላት ደግሞ እነዚህ ማለት ናቸው። እነዚህ ደግሞ አብዛኞቹ በተለያ እንደ ሆ ሎ አይነቶች ላይ ደግሞ የምናገኛለን ላያቸው ላይ የቀለበት ምልክት እናገኛለን ማለት ነው። መልካም ውድ ተማሪዎችና ወላጆች፣ ለዛሬው ወይንም በክፍል አንድ እነዚህን ፊደላት ይዤላችሁ ቀርብ ያለው። በቀጣይ ደግሞ ቀሪዎችን ፊደላት በክፍል ሁለትና በክፍል ሶስት ብሎም በክፍል አራት ይዤላችሁ የሚቀርብ ይሆናል እስከዚያው ጊዜ ድረስ ልጆቻችሁን በዚህ መልኩ ታለማምዱ ዘንድ በአክብሮት እጠይቃለሁ። ወንድማችሁ ሰለሞን ነኝ። ባይ ባይ።